ሰላም ቤተሰብ እንዴት ናቸው? ደህና ናቸው ወይ? ያው በድጋሚ መተናል ብላችሁ ዛሬ አብርሽና ፍቅር ማለት ነው። ያው የሚዋደድ ሰው እኮ የሚናበብ ሰው ማለት ነው። ነገር አይጠምር ማለት ነው። እንደ በቃ ምንድን ነበር ሴቶች ሲመካከሉ ሴጣን ይቀናባቸዋል እንደሚባለው ነው ማለት ነው። እና አብርሽ የሰሞኑን በቀሉን የተበቀለው ማለት ነው። በቃ የሰሞኑን በቃ እሪ ብሎ ማለት ነው። እንባ ማልቀስ ነው የቀረው ታውቃላችሁ። የዘሞን እኔማ እንደ ልጅ ነው ማለት ነገር ስራቸው ድራማ እየሆነ እያወቅ ድራማ መሆኑን እያወቅ የለም የለማላለ በቃ ይሄ እንደ ጅል የምታዩት እንደ ጅል የምትመለከቱት ነገር የለም። ተንኮላቸው፣ ሁሉ ነገራቸው አቤት አቤት አቤት አቤት። እኔ ግን ሴቶቹስ እሺ ችግር የለውም ፍቅርስ እሺ ሴት ስለሆነች አታጣም መጨማመር ቅመም ነው። አንተም ማን ያስተማረክ? በእንደዚህ ማነው እንደዚህ እንደዚህ እንትን በቃ ማነው እንደዚህ በቃ ሰው የሰው ልጅ እን ሩታ እኮ ነቅላለች። በቃ በጣም እንትን ያለችው ማለት ነው። በጣም የጨሰች ማለት ነው። በጣም በጣም ከምላችሁ በላይ ነው የጨሰችው። ከምላችሁ በላይ በቃ በጣም ነው የተናደደችው። በጣም በጣም እና በጣም ነው የገረመኝ ማለት ነው፣ እንዴት እንደተናደደች በቃ በጣም በጣም በጣም በጣም አንደኛ፣ ኦልሬዲ ቪዲዮ አዝናንቶኛል። አብርሽ ሰሞኑ ሲደረግበት የነበረ ነገር ነው እንትን ያለኝ እንደ ሀሳብ ማለት ነው። ለምን አሁን አሁን ለምሳሌ እናንተ ፍቅራችሁን አንድ ላይ አርግታችሁ፣ ሩታና አብርሽ እኔ ባይጣሉ ደስ ይለኛል፣ አንድ ላይ ቢሆኑ ደስ ይለኛል ማለት ነው፣ ያው እንደ ድራማ ቢሆን ባለቤትነታቸው ጓደኝነታቸው እንዳለ ሆኖ ለምን ፍቅርና አብርሽቱ ባተአሰቡ አንድ ላይ ማለት። በጣም ነው የምታምሉት፣ በቃ ደስ ስትሉ የእውነት። በቃ በጣም ነው ደስ የምትሉት። በቃ መሳቅ ነው ፍልቅልቅ ነው። በጣም ነው የምትናበቡት። በጣም በቃ በአይናችሁትን ምታቃላችሁ፣ ከአፍ ገና ከውስጥ ያለውን ነው አስባ የምታቁ የምትናገረው ማለት ነው። እና እንደኔ የኔ ሀሳብ ማለት ለምን አብርሽን አንተና አንተና ፍቅር አንድ ላይ ለምን አሰሩም? ሩታና ደግሞ ይሳቅ ለምን አንድ ላይ አይሰሩም? ጀስት እንደ ድራማ እንደ ስራ አንደኛ እንትን ያለ ማለት ነው። ሁለተኛ በጣም የደበረኝ ነገር የሩታ ንግግር ማለት ነው። ምንድን ያለችው ሲነካት ይሄ አንተ በዚህ በቆሻሻ እየክ እንዳትነካኝ እንዳንተ አይነት ሰው እንዲነካኝ አልፈልግም ማለች ማለት ነው። ይሄኛው ይሄ ቃላት ንግግርሽ በጣም ደብሮኛል። በጣም በጣም በጣም ነው የደበረኝ ማለት ነው። ሲጀመር ይሳቅ በጣም ትግስተኛ ነው። በጣም የዚህን ያህል ቆመ ማናገር ጌታን የእውነት በጣም እንደ አንድ ሰው በጣም ሪስፔክት አደርጋለሁ ታጋሽነቱን ትትናውን የተናገረው ማለት ነው። ማስቲካ ግዛልኝ ሲለው ማስቲካውን ፈልገ ሆነ ወይስ አውቀህ ነው? እኔ ችግር የለብኝም አመጣለሁ አለ። በቃ እዚህ ጋር ምንድነው ዝቅ ማለት የተናገረው ማለት ነው። በቃ የሆነ ማስተማርን ገባቸው አይደለ? እንደ ማስተማር ነገር ዝቃን ትግስተኝነቱን በጣም በጣም በጣም ነው ያደነኩት። በቃ ትግስቱን በቃ እስከ መጨረሻው ድረስ ታግሶ አዳምጦ ነበር ሄደው እኔ ከዚ የሚደባደቡ ሁሉ ነበር የመሰለ ማለት ነው። ግን በስነስርዓት በቃ እንትን ሲል ነበር። በቃ ምንም አልተጣሉም። ራሱን ኮንትሮር አድርጉቶ እንትን ሲል ነበር፣ ሲናገር ነበሩ ማለት ነው። ሩታ ግን አልቻለችም። ሩታ አልታየችም። እኔ ልትመታ ሁሉ ነበር የመሰለ ማለት ነው። ንግግሯ በጣም ነው። አብርሽ ያው ያኛው ንግግሩን ትዝ አላለው ማለት ነው። ትዝ አላለውም የተናገረችውን ንግግር። አይሙር ውስጥ ላይ እሱ ኦልሬዲ ማብሸቁሌ ነው በቃ እሷን ለማናድር ነበረ እና ኦልሬዲ ያው ተሳክቶላቸዋል። አሪፍ ነገር ነው እንትን ያሉት አሪፍ ነገር ነው ያደረኩት ማለት በጣም ተሳክቶላቸዋል። ሩታ በጣም በግን ብላለች። ፊቷ ራሱ ወደ ካሜራ ራሱ አልዞርም። እኔ ግማሽ ጎኗ ነው ሲታይ የነበረው ማለት ነው የባርተ ነው መጨረሻ ላይ፣ ኦልሬዲ እንዳያችሁት ነው እንትን ብላ ሄዳለች። አቋርጣውን የሆደችው ቪዲዮውን ማለት አብ ጨረሱ አስቀምጦች አልታየች በጣም። ወይ ፍቅር ደግሞ አቤት ስችልበት፣ አቤት ስችልበት የኔ ቅመም በቃ በቃ ኮንፊደንስ ጥግ ድረስ ነው። ኬትኬት እንደምጨምረው አላቅም። በቃ በቃ ምኑን ከምኑ እንደምታደርጉ አላቅም። በስመ አብ አንደኛ! በቃ ግን እኮ ሰው ለአያቸው ሰው ለማናድ በጣም ሲምፕል ሲምፕል ሲምፕል ነው። አንቺ ግን ያ ሁሉ ጊዜ አብረሽ ለዛም፣ ዛሬ ነው አንድ ቀን ነው እንትን ያለሽ ያደረገሽ። አንቺ ስንት ቀን ሙሉ እንደዛ ጨርቅ ጥል ስታረጊው፣ እንዴት እንዴት እንደሚያደርግሽ ስታረጊው። አይሻ አንዳንድ ጊዜ እኛ የምናደርገው ነገር አይታወቀንም። እኛ ላይ ሲደርስ ነው። ግን ለካ እሱን እንዲሳናድደው ነበረ ሰራልኝ ምናምን ኔ ስላለች ሩታ ማለት ነው። እና ብድብድ ብድ ብሏል። እኔ ለዛም የመሰለኝ ሩታ ስትሄድ ይሳቅ ሲቀር ምን እንደመሰለኝ ታቃላችሁ ቤተሰብ ሊመቷው መሰለኝ አብርሽ አብርሽ አብርሽ ይሳቅን ሊመቷው ነበር የመሰለኝ፣ ማለት ነው ሲቀር ማለት ነው እንደዛ ነበር የመሰለኝ። እና ለካ ጅሬ እንትን ብሎ ነበር በቃ እስከመጨረሻው ሰምቶ ምን ብሎ ምናምን አዳምጦ በቃ ትግስቱ እንዴ ብስማ በዚህ ኒክ ሲያበሽቁት፣ አንዴ ማስቲካ ግዛልኝ ይለዋል አብርሽ፣ አንዴ ዘለኝ ይለዋል ፍቅርማ ሁለታችን ትደራር በዘለኝላ ካሜራማኑ እንደቅጣን ጠራርቶ ይቀርጸላል አለችም። እሷ ጎበዝ ናት፣ አትችልበት አለችም። በጣም እንትናት ወዲያውኑ የሚገባት በቃ ትረደዋለች ማለት ነው። እና በጣም ነው አብሮ ሰው ከአብርሽ ጋራ በጣም ነው የሚያምርባቸው ሲዋድ እንትን በጣም ነው የሚዋደዱት፣ በጣም ነው የሚግባቡት፣ በአይና እይታቸው የሚግባቡት ሰዎች ናቸው። እና ሁሌ አብራቸው ብትሰሩ ብዬ አስባለው። ይሳቅ ደግሞ በቃ በጣም ጣም እያ ትትትናው በጣም ደስ ይላል። አነጋገሩ በቃ ለሰው ትግስት ትግስትነቱ በቃ እርግት ያለው ለሚየሳጠቸው ሩታል በጣም ተናግረው ነገር ተናግረ ጊዜ የለኝም ምናምን አውርተክ ሂድ ምናምን ፈልጋሽ አለው ብለ ከኛ ድሜ ጠራከኝ እኔ ጊዜ የለኝም ምናምን ብላ እንተነሱ እሱ ግን አክብሬህ ነው እዚህ ድረስ የመጣሁት ፈልግሻለሁ ስትላት እና እንደዛ እንደዛ ብሎ እስከ መጨረሻ ላይ በቃ ሀሳቡን፣ የአብርሽን ሀሳብ እንትን መልሶታል ማለት ነው። ገባችኋል? እስከ ሀሳቡን በቃ አዳምጦታል። ገባችሁ አይደለ? ለዛ በጣም የይሳቅን እንትን እናደንቀው ይችላል። በቃ ትዕግስተኛ ነው። በጣም ከምላችሁ በላይ በጣም ትዕግስተኛ ነው። ማስቲካም ግዛልኝ ሲለው እሺ እገዛላለሁ አለው። ምንም ችግር የለብኝም፣ ማን ከፈለግኩ ምናምን ግን አብርሽ ተንኮሉ ተንኮል እንዳይመሳች በቃ ነገረ ስራ ሁሉ እንደ ያኔ ድሮ እጻን እያለ እኔ ዛሬ እንደዚህ ቦታ ሄጄ እንደዚህ ልብስ ለብሽ ቅኝ እንደዛ አይነት የመሰለኝ ማለት ነው። እውነት ሁላችሁ ብታዩ አላብርሽ ዛሬ ሲብሲ ፓርክ ስንዝናና ውለን ስንጠጥ በቃ አያምርሽ እኔ እንዴት ችንቴ እንደጨራ አብርሽ ንግግሩ ማለት ነው። በቃ ድሮ ትዝ ካላችሁ ሰውን እንደማስቀናት